ታሪኩ የሚጀምረው በኒውዮርክ ከተማ ላይ ክሊን የተባለ አንድ የቆሻሻ ጠራጊ በምሽት ፈረቃው ስራውን ሲሰራ እያስመለከተን ነው። እናም ከተማዋን ከቆሻሻ ጽዱ ለማድረግ የተቻለውን ያደርጋል። በሚሰራበት ጊዜም የተጣሉ እቃዎችን በመምረጥ ጥገና ሊደረግላቸው የሚችሉ እቃዎችን ለይቶ ያስቀምጥ ነበር። የምሽት ፈረቃውን ካጠናቀቀ በኋላም በነጋታው መኪናውን ይዞ በከተማዋ ላይ መንዳት ይጀምራል። እናም ዞር ዞር በሚልበት ጊዜ በየመንገዱ የሚከናወኑ የወንጀል ድርጊቶችን ይመለከት ነበር። ነገር ግን እጁን ማስገባት አይፈልግም። በየአካባቢው ወንጀል በብዛት ተንሰራፍቱ ነበር። እናም ባለስልጣኖች እንኳን እጃቸውን ማስገባት አይፈልጉም። ይባስ ብሎም የከተማው ፖሊሶች እንኳን ወንጀል እየተሰራ እያዩ ዝም ብለው ነበር የሚያልፉት። እናም በሚኖርበት ከተማ መጽ ብቻ ሞልቶ ነበር። ክሊንም እነዚህን ድርጊቶች ሲመለከት በጣም ነው የሚያዝነው። ምክንያቱም አሁን ላይ እንደዚህ አይነት ነገር ሲያይ ቢደብረውም ከዚህ በፊት እሱ የሚያመፁ አካል ነበር። እናም በአንድ ወቅት ላይ አለ የተባለ ነፍሰ ገዳይ ነበር። አሁን ግን ያንን ህይወቱን ወደኋላ ለመተው እየታገለ ነው። በኋላም ክሊን በቆሻሻው ቦታው ላይ ላለች አንዲት ውሻ ምግብ ከሰጣት በኋላ ኤን ኤ ወደ ተባለ ስብሰባ መራ። በዚያም በቀድሞ ህይወቱ ወታደር የነበረው ትራቪስ የተባለው ሰው የራሱን የሱስ ህይወት የማገገም ጉዞ ይናገራል። እናም በተቻለ አቁም ቦታው ላይ ያሉ ሰዎችን ለማነሳሳት እየሞከረ ነበር። ነገር ግን ክሊን እንደዚህ አይነት ነገር ሲያዳምጥ የራሱን የግፍ ያለፈ ትዝታዎችን እንደገና እየመጡበት ያስጨንቁት ነበር። በአእምሮ ውስጥም ከባድ የሆነ ትግል ነው የሚያሳልፈው። ክሊን ከሌሎቹ በከፋ ሁኔታ ሰው የመግደልና የአመፅ ሱስ ነበር የነበረበት በዚህም ምክንያት ሴት ልጁን አጥቶ አሁን ላይ ከባድ የሆነ የጥፋተኝነት ስሜት ይሰማዋል። ወደ ቤቱ ከተመለሰ በኋላም አንድ የተበላሸ የቆሻሻ ማጽጃ ማሽን ካስተካከለ በኋላ ወደ መኝታው አመራ። በነጋታውም ቀለል ያለ ቁርስ ካዘጋጀ በኋላ እሱን ተመግቦ እንደተለመደው መኪናውን ይዞ ከቤቱ ይወጣል። ሰፈሩ ላይም ዲያና ከተባለች ከአያቷ ጋር ከምትኖር ወላጅ አልባ ልጅ ጋር ተገናኘ። እናም የትምህርት ቤቱን አውቶቡስ እየተጠባበቀች ነበር። ሁልጊዜም ከእሷ ጋር ሲገናኝ የተጠበሰ ዶሮ ይሰጣት ነበር፣ ምክንያቱም እሷን ባያት ቁጥር የሞተችውን ልጁን ነው የምታስታውሰው። በዚህም ምክንያት እንደ ልጁ ነበር የሚሳሳላት። በምላሹም ዲያና ወደ አውቶቡስ ከመሳፈሯ በፊት በእጅ የተሰራ የእጅ አምባር ሰጠችው። በሚቀጥለው ፌርማታ ላይም ክሊን የጠገነውን የቆሻሻ ማጽጃ ወደ አንድ ሱቅ በመውሰድ እዚያ ይሸጠዋል። የሱቁ ባለቤትም ለእቃው አመስግኖት በምላሹ 45 ዶላር ሰጠው። በዚህ ጊዜም አንድ የሱቁ ደንበኛ ወደ ውስጥ በመግባት አንድ ሽጉጥ አንስቶ ሂሳቡን ይጠይቃል። ክሊንም መሳሪያውን ሲመለከት እዛው ደርቆ ቀረ። እናም ውስጡ ይረበሽ ጀመር፤ ምክንያቱም ነብሰ ገዳይ በነበረበት ወቅት እንደዚህ አይነት መሳሪያ ነበር አዘውትሮ የሚጠቀመው። ቢሆንም ግን እንደምንም ብሎ ስሜቱን ተቆጣጥሮ ወደ ቀጣዩ ሱቅ አመራ። እዚያም ከያዘው ገንዘብ ላይ በግማሹ አንዳንድ ቀለሞችን ገዛ፤ ምክንያቱም ሰፈሩ ላይ ያሉ የአረጁ ቤቶችን በማስተካከል አካባቢውን ለማሻሻል ቆርጦ ተነስቶ ነበር። ከዚያም ወደ አንድ ያረጀ ቤት በመሄድ ቆሻሻ ግድግዳው ላይ አዲስ ቀለም መሸፈን ይጀምራል። በማግስቱም ለዲያና በድጋሚ የተጠበሰውን ዶሮ ከሰጣት በኋላ ያለፈው ምሽት ላይ ቀለም የቀባው ቤት ላይ የወሮበሎች ቡድን ሰብረው ሲገቡ ይመለከታቸዋል። እናም አካባቢውን ወደ ድሮ ገጽታው ለመመለስ ባደረገው መጠነኛ ጥረት ሳያውቅ ለወሮበሎቹ አዲስና ጽዱ መሸሸጊያ ቦታ ነበር የሰጣቸው። አመሻሽ ላይም ክሊን በእንቅልፍ ልቦ የሞተች ሴት ልጁን ተመልክቶ ደንብሮ ይነሳል። በጭንቀት ስሜት ተሞልቶም ራሱን መውቀስ ይጀምራል። በነጋታውም ወደ ጓደኛው ትራቪስ ፀጉር ቤት በመሄድ ጸጉሩን እየተስተካከለ ምሽቱን እንዴት በስቃይ እንደሚያሳልፍ ነገረው። ትራቪስም ክሊን በቀድሞው ህይወቱ የፈጸመውን ጨካኝ ተግባራት ጠንቅቆ ያውቃል። እናም በልጁ ሞት ላይ የተሸከመውን ከባድ የጥፋተኝነት ስሜት እንዲተውል ይመክረዋል። በከተማው በሌላ ቦታ ደግሞ በሰዎች ዘንድ የሚፈራው የአደንዛዥ ዕፁ ጌታ ተብሎ የሚጠራው ሚካኤል የተባለው ሰው ማይኪ የተባለውን ልጁን ከእስር ቤት መውጣት ሲጠባበቅ ያስመለክተናል። ማይኪ ከእስር ቤት በወጣ ጊዜም አባቱን ዞር ብሎ እንኳን አልተመለከተውም። ይልቁንም ይጠብቁት ወዳሉ ወደ ጓደኞቹ ጋር በመሄድ ከእነሱ ጋር ሰላም ይባባል ጀመረ። ይህንንም ሲመለከት ሚካኤል ንዴቱን ዋጥ አድርጎ አካባቢው ሄደ። ወደ ክሊን ስንመለስ ደግሞ በስራ ቦታው ላይ አለቃው ከዚህ በፊት እየሰራ ስላለው ስራ መስግኖት፣ ነገር ግን አሁን አስቸጋሪ ጊዜ ስለሆነ ከዚህ በላይ መስራት እንዳለበት የሚገልጽ ደብዳቤ ይሰጠዋል። በተጨማሪም ለዛሬ ምሽት የሚያጸዳቸውን መንገዶች ዝርዝር ሰጠው። ክሊንም በትእዛዙ መሰረት የተሰጠውን ተቀብሎ ወደ ስራው አመራ። በዚህ ጊዜም የሚካኤል ሬስቶራንት አጠገብ በአንድ ፌርማታ ላይ ስራውን እየሰራ ሳለ እንደ ድንገት ጦርነት ሊፈጥሩ ያቀዱ የታጠቀ ወንጀለኞችን ተመለከተ። ነገር ግን ብዙም ሳይቆይ የእጽ ንግድ ስምምነት እየተካሄደ እንደሆነ ይገነዘባል እና ምንም ሳይል ስራውን ሰርቶ ከአካባቢ ሄደ። በማግስቱም ዲያና ወደ ትምህርት ቤት በእግሯ ስትሄድ ተመልክቷት ለምን በአውቶቡስ እንዳልሄደች ይጠይቃታል። እሷም መልሳ ዛሬ አውቶቡሱ ስላልመጣ እንደሆነ ገለጸችለት። በዚህ ጊዜም ክሊን አካባቢው በወንጀለኞች ስለተሞላ ብቻዋን መሄዷን ስላልወደደው ወደ እሱ መኪና እንድትገባ ነገራት። እሷም ያለውን ተቀብላ ወደ ውስጥ ትገባለች። መኪና ውስጥ እያለችም እሷ ሰርታ የሰጠችውን የእጅ አምባር ከቁልፉ ቀለበት ላይ ተንጠልጥሎ አስተዋለች። በዚህ ጊዜም ለእሷ እንደሚጠነቅቅላት ትገነዘባለች። እየተጓዙ ሳለም ዲያና ክሊንን ለምን ብቻውን እንደሚኖርና እስካሁን ለምን ሚስት እንዳላገባ ጠየቀችው። ክሊንም መልሶ ለፍቅር ህይወት ብዙም ትኩረት ስለማይሰጥ እንደሆነ በመግለጽ ጥያቄውን በቶሎ ለማለፍ ይጣጣር ጀመር። በኋላም ሚካኤል ወደ ሬስቶራንቱ ልጁ ማይኪን አስጠርቶት እዚህ አንዳንድ አንድ ስራዎችን እየሰራ እንዲያግዘው ነገረው። አባቱ የቤተሰቡን ንግድ እንዲማር ይፈልጋል። ነገር ግን ማይኪ ለእንደዚህ አይነት ነገር ምንም ፍላጎት የለውም። ልጁን እያስተማረ ሳለ ማይኪ በዶሮዎቹ ውስጥ አምስት የኮኬን ከረጢቶችን ተመለከተ። በማግስቱም ዲያና ወደ ትምህርት ቤት እንድትሄድ ለማገዝ ክሌን እዛው ቤቱ ላይ የነበረውን አሮጌ ብስክሌት ለመጠገን ወሰነ። እንደ ጨረሰም እሷ ብቻ ከፋፉቱን በምታውቀው መንገድ ቆልፎ በራቸው ፊት ለፊት ሊያስቀምጣል። በዚህ ጊዜም የዲያና አያት የሆነችው ወጥታ ዲያና የእሷ ኃላፊነት ስላልሆነች ስለ ዲያና ብዙ እንዳይጨነቅ ነገረችው። ምንም እንኳን እንዲህ ብትለውም አያቷ ኢቴል ወንጀለኞች ከሚሰሩት ክፉ ስራ በስተጀርባ ደግ ልብ እንዳላቸው ታውቃለች። ቢሆንም ግን ክሊን ራሱን እንደዛ አያይም። በኋላም ወደ ጸጉር አስተካካዩ ጋር በሜን መነጋገር ጀመሩ። ይህ በእንዲህ እንዳለ የእጽው ጌታ ቤተ ክርስቲያን ላይ ኢየሱስ ክርስቶስ አምስት ሺህ ሰዎችን በጥቂት አሳና ጥቂት ዳቦ እንዴት እንደመገበ የሚናገረውን ስብከት ሲያዳምጥ ያስመለክተናል። በሌላ በኩል ደግሞ ከቤተ ክርስቲያኑ ውጭ የቻይናውያን እጽ አጓጓዦች መጥተው ሁሌ እንደሚያደርጉት የሚካኤልን እጽ መጫን ይጀምራሉ። በዚህ ጊዜ ሚካኤል ወደ ውጭ ሲወጣ አንዱ ቻይናዊ ሊያጭበረብረው በረብረ ሲሞክር ተመለከተ። ከዚያም በቀጥታ አንድ መዶሻ ይዞ ከቻይናው ሰራተኞች አንዱን መጥቶ ከጣለው በኋላ ልጁ ማይክ እየተመለከተው እዛው ደብድቦ ገደለው። እናም ለልጁ እሱን ለማታለል የሚሞክረውን ሰው እንዴት እንደሚቀጣ እያሳየው ነበር። ከዚያም ወደ ቀሪዎቹ ቻይናውያን ዞር ብሎ ተመሳሳይ ትምህርት ካልፈለጉ በስተቀር አርፎ ስራቸውን እንዲሰሩ አስጠነቅቃቸው። የዚያን ቀን ምሽት ላይም ክሊን የሚካኤልን ሬስቶራንት ቆሻሻ ማጠራቀሚያ እያጸዳ ሳለ የተገደለውን ቻይናዊ ሰው ደምና የተሰበረ መነጽር ይመለከታል። በሁኔታው ግራ ቢጋባም ስራውን መስራቱን ቀጠለም። ብዙም ሳይቆይ ሚካኤል ብቅ ብሎ እንዲያጨስ ሲጋራና ትንሽ ገንዘብ ሰጥቶ አፉን እንዲይዝ ነገሩ። ክሊን ግን ሁለቱንም መቀበል አልፈለገም። እናም ስራውን ከጨረሰ በኋላ ከቦታው ይሄዳል። በማግስቱ መኪናው ተበላሽቶ እያስተካከለ ሳለ የወረበሎች ቡድን አንድ ሰው ሲደበድቡ ድምፅ ሰማ። ምን እየተካሄደ እንዳለም ለማየት ክሊን ወደ ቦታው በቀስታ ይሄዳል። እዚያም ወረበሎች ሰውየውን ያለ ርኅራኄ እየረጋገጡት ነበር። በዚህ ጊዜም የወረበሎቹ ቡድን አለቃ ምን እየተመለከተ እንደሆነ እየጠየቀው ወደ ክሊን መጠጋት ይጀምራል። በተመሳሳይ ጊዜም ሳያስበው ሌሎች ወረበሎች ዘራፊዎች፣ በድብቅ ከኋላው መጥተው ጭንቅላቱን ክፉኛ መቱት። ከትንሽ ቆይታ በኋላም ክሊን ራሱን ሆስፒታል ላይ አገኘ። ጭንቅላቱም ክፉኛ ተጎድቶ ነበር። በትውስታም በድሮ ህይወቱ ሴት ልጁ አደንዛዥ ዕፅ ሲጠቀም የደረሰችበትን ጊዜ ማስታወስ ጀመረ። በዚህ ጊዜም ሐኪሙ ብቅ ብሎ ሕክምና ሊያደርግለት በቅድሚያ ማደንዘዣ ሊሰጠው ስል ክሊን ከለከለው። ምክንያቱም ራሱን ከሳተ በኋላ ክፉ ነገር ይፈጠራል ብሎ ሰግቶ ነበር። በኋላም ሁልጊዜ ችግሩን ወደሚያዋየው ጸጉር ቆራጭ በመሄድ አሁን ባለበት ዕዳ ምክንያት ስራውን አጥቶ ምናልባት ወደ ቀድሞ ህይወቱ ሊመለስ እንደሚችል ስጋቱን ነገረው። ወደ ቤቱ እየተመለሰ ሳለም ዲያና በቤታቸው ውጪ ላይ ተቀምጣ አገኛት። እናም አያቷ እንደሌለችና ቁልፉንም ቆልፋ እንደያዘችው ነገረችው። በዚህ ጊዜም ክሊን አያቷ እስክትመጣ ድረስ ወደ እሱ ቤት እንድትመጣ ነግሯት ሁሌ የሚሰጣትን የዶሮ ስጋ ሰርቶ ሰጣት። ምግቧንም ከበላች በኋላ ቤቱ ላይ ምን እንዳለ ለማየት ዞር ዞር እያለች ሳለ አንድ የእንጨት ሳጥን አገኘች። እናም ለመክፈት ወሰነች። በድንገትም ክሊን መጥቶ በፍጥነት አስቆማት። ዲያናም በዚህ ተደናቅጣ ከቤቱ ሸሸች። በማይክል መኖሪያ ቤት ደግሞ ተሰብስበው እራት እየበሉ ሳለ ማይክል ልጁን ለማናገር ይሞክራል። ነገር ግን ማይኪ የራፕ ዘፈን በመጻፍ ተጠምዶ ነበር። እናም ኢርፎን አድርጎ ስለነበረ አባቱን አላዳመጠውም። ይህ ድርጊትም ሚካኤልን አስቆጥቶት አንገቱን አንቆ ከመቀመጫው ካስነሳ በኋላ ለቤተሰቡ ያለውን አመለካከት እንዲያስተካክል ነገረው። ማይኪም በምላሹ አባቱ ላይ ስለት በማንሳት አስፈራርቶት ከቤቱ ይሄዳል። በማግስቱም ክሊን ከቤት እየሄደ ሳለ ዲያናን ያረጀው ቤት አጠገብ ላይ ከወረብሎች ቡድን ጋር አንድ ላይ ሆና ይመለከታታል። ለእሷም ተጨንቆ ወደ ቤት እንድትሄድ ይነግራታል። ነገር ግን ዲያና አባቷ እንዳልሆነና ትእዛዝ መስጠት እንደማይችል ነግራው ከቦታው ትሄዳለች። ከሄደች በኋላም ዱርዬዎቹ ማይሆን ነገር እየተናገሩ ሊያናድዱት ይሞክራሉ። ቢሆንም ግን ክሊን ለምላሹ ጊዜ አሁን እንዳልሆነ በማሰብ ከቦታው ሄደ እና ስብሰባ ላይም አንድ ፊቱ በንቅሳት የተሞላ አዲስ ሰውዬ ክሊንን በጥርጣሬ ዓይን መመልከት ይጀምራል። ስብሰባውን ጨርሰው ከወጡ በኋላም ሰውዬው ወደ ክሊን ቀርቦ ፊቱ አዲስ እንዳልሆነበትና የት እንደሚያውቀው ጠየቀው። ክሊንም እሱ ተራ የቆሻሻ ጠራጊ እንደሆነና ስለሚያውረው ነገር ምንም የሚያውቀው ነገር እንደሌለ ነግሮት ሄደ። ከዚያም አእምሮም በስራ ለመውጠር በማሰብ ሌላ ያረጀ ሕንፃ ላይ ቀለም መቀባት ይጀምራል። በሚሰራበት ጊዜም እንደ ድንገት በመስኮቱ በኩል ሴት ልጅ ስታልፍ ተመለከታት። ነገር ግን የቀን ቅዠት ነበር። ክሊንም በፍጥነት በሩን ሰብሮ ይገባል። ነገር ግን ውስጥ ማንም አልነበረም። ዞር ዞር እያለ ሲመለከትም በአንድ ወቅት የብዙ ሰዎችን ህይወት ለማጥፋት ይጠቀምበት የነበረው መሳሪያ ያገኛል። ከሴት ልጅ የተላከ መልእክት እንደሆነ በማሰብ መሳሪያውን አነሳው። በኋላም ወደ ቤቱ ሲሄድ የዲያና ብስክሌት ከወሮበሎቹ መደበቂያ ውጪ ቆሞ ተመለከተ። ውስጥ ላይም ቡድኑ በሲጋራና በአልኮል ተጠምዶ ነበር። ከነሱ ጋርም አብራ ዲያና ተገኝ ነበር። በዚህ ጊዜም ውስጧ ጥሩ ስሜት እየተሰማ ስላልሆነ ወደ ቤት ለመሄድ ትነሳለች። ነገር ግን ሌላ ነገር ለማድረግ በማሰብ ወረበሎቹ አስቆሟት። በተጨማሪም ከወረበሎቹ አንዱ የሚፈጠረውን ነገር እንዳለ በስልኩ መቅዳት ይጀምራል። ይህ በእንዲህ እንዳለ ክሊን አዲሱን መሳሪያ ይዞ ወደ ቤቱ አመራ። ከወረበሎቹ አንዱም በሩን ሲከፍተው ክሊን ዲያና ከሰዎቹ ጋር ስትታገል በጨረፍታ ተመለከተ። ይህንንም ሲመለከት የድሮ ባህሪው ተነሳበት። እናም ፊቱ ላይ የሚመጡትን ወረበሎች እያንዳንዳቸውን እየሰባበረ ወደ ዲያና ጋር ገሰገሰ። ቤቱ ላይ ሙዚቃ ተከፍቶ ስለነበረ ሌሎች ወረበሎች የጥቃቱን ድምፅ አልሰሙም ነበር። በስተ መጨረሻም ወደ ማይኪ ጋር በመሄድ ፊቱን ክፉኛ መቶጣለው። ነገር ግን በሚያሳዝን ሁኔታ የቀድሙ ስልክ የሚሆነውን ነገር እንዳለ እየቀዳ ነበር። እንዲህም አድርጎ ዲያናን ካዳናት በኋላ ቀስ ድርጎ አንስቷት ወደ አያቷ ጋር መለሳት። በነጋታውም ማይክል በጣም የተጎዳውን ልጁን ሆስፒታል ላይ ሲመለከተው እናያለን። በዚህ ጊዜ ሐኪሙ ብቅ አለና ማይክል ለዘላለም የመናገር ችሎታውን ሊያጣ እንደሚችል ለአባቱ ነገረው። ሚካኤል ግን ይህ ነገር ምንም ግድ አልሰጠውም። እናም ጠዋት ላይ እሱ ላይ ላደረገው ነገር ምላሽ ነው ብሎ ነው ያስበው። በተጨማሪም ልጁ በከባዱ እንዲቀጣ ስለፈለገ ዶክተሩን ቀዶ ጥገና እንዳያደርግልን ነገረው። በኋላም ክሊን ሲደበድባቸው የሚያሳየውን ቪዲዮ መመልከት ጀመረ። ፍራንክ የተባለ ለሚካኤል የሚሰራ አንድ ሙሰኛ ፖሊስም እዚያው ነበር። እናም ክሊን ቆሻሻ ጠራጊ እንደሆነ ብቻ ነው የሚያውቀው። በተጨማሪም ላለፉት ስምንት ዓመታት ሰላማዊ ሰውና ቆሻሻ ከመሰብሰብ ያለፈ ነገር አልነበረውም በማለት ተናገረ። ከዚህ በፊት ማን እንደነበረና ምን አይነት ህይወት እንዳለው የሚገልጽ ምንም መረጃ የለም። ማይክልም ፍራንክን ስለዚህ ጉዳይ በጥልቀት እንዲመረምር ነገረው። በተጨማሪም ክሊንን እንዳይገለው፣ ያስጠነቅቀዋል ምክንያቱም ማይክል ለክሊን እንደ መልስ ምት ከባድ የሆነ እቅድ አዘጋጅቶለታል። በሌላ በኩል ደግሞ ክሊን እየመጣ ያለውን አደጋ በመረዳት ከዲያና ና ኢቴል ጋር በመሆን ከከተማው ለመውጣት ይወስናል። እየተጓዙ ሳለም አንድ የፖሊስ መኪና መንዳቱን እንዲያስቆም ምልክት ሰጠው። መጀመሪያ ላይም ክሊን ትክክለኛ ፖሊሶች መስለውት ነበር። ነገር ግን ፖሊሱን በጨረፍታ ሲመለከተው የማይክል ሰው እንደሆነ ተረዳ። ከዚያም ምንም ሳያቅማማ መኪናውን አስነስቶ በፍጥነት ከአካባቢው ሄደ። በስተ መጨረሻም ክሊን ከዋናው መንገድ ወጥቶ በመደበቅ ከፖሊሶቹ እይታ አመለጠ። በኋላም መንገድ ዳር ወዳለ አንድ ሬስቶራንት ያመራል። እዚያም መኪናቸው አንዴ በፖሊስ እይታ ውስጥ ገብቶ ስለነበረ መኪና ለመቀየር አስበ፣ ለዚህ እቅዱም ሬስቶራንቱ ፊት ለፊት ካሉት መኪናዎች አንዱን ለመዝረፍ ያስባል። ይህ በእንዲህ እንዳለ ዲያና እና ኢቴል ወደ መጸዳጃ ቤት አመሩ። መግቢያውም ጠፍቶባቸው እየተሽከረከሩ ሳለ የሚካኤል ሰዎች የክሊንን መኪና ከሬስቶራንቱ ውጭ ተመለከቱ። እናም ፊታቸውን ተሸፍነውና አንድ ትናንሽ መጥረቢያዎችን ይዘው ወደ ውስጥ ገቡ። ዲያናና ኢቴልን መጸዳጃ ቤቱን አግኝተው ወደዛ ሊሄዱ ሲሉ የታጠቁ ሰዎችን ይመለከታሉ። በዚህ ጊዜም የሚካኤል ሰዎች እንደሆኑ በመገመት በቀስታ ወደ ኋላ ተመልሱ። በውጭ በኩል ደግሞ ክሊን በሰረቀው መኪና ውስጥ ሆኖ እነ ዲያናን መጠባበቅ ይጀምራል። ከዚያም በአቅራቢያው ባለ አንድ ተሽከርካሪ መኪና ውስጥ ከዘራፊዎቹ አንዱን ተመለከተ። ሰውየውም ክሊንን ተመልክቶ ስለነበረ እሱም ትንሿን መጥረቢያ ይዞ ከመኪናው ይወጣል። ነገር ግን ክሊን በፍጥነት ወደ እሱ በመምጣት ቀድሞ ጨርሰ። በተጨማሪም ወሮ በሎቹ እነ ዲያና ጋር እንዳሉን በመገንዘብ ትንሿን መጥረቢያ ካነሳ በኋላ ወደ ውስጥ ያመራል። ይህ በእንዲህ እንዳለ ዲያናና ኢቴል ወደ ማድ ቤት አምልጠው ይገባሉ። ቢሆንም ግን ሰዎቹ አይተዋቸው ስለነበረ ማሳደዳቸውን ተያያዙ። እነ ዲያናም በስተመጨረሻ አንድ መደበቂያ ቦታ አግኝተው እዛ ተደበቁ። ወሮ በሎቹም ወደ ማድቤ በመግባት እዚያ መፈለግ ይጀምራሉ። በዚህ ጊዜም ሳያስቡት ክሊን መጥቶ እያንዳንዳቸውን ይፋለማቸው ጀምር። ምንም እንኳን ፍልሚያው በጭካኔ የተሞላ ቢሆንም ክሊን በያዘው መጥረቢያ እያንዳንዳቸውን ቀነጣጥሶ ጨረሳቸው። በስተ መጨረሻም ዲያናና ኢቴልን ካዳና በኋላ በፍጥነት ወደ አንድ እንግዳ ማረፊያ ይወስዳቸዋል። በዚህ ጊዜም ዲያና ለዚህ ሁሉ ነገር ተጠያቂ እኔ ነኝ እያለች ራሷን መውቀስ ትጀምራለች። ነገር ግን ክሊን ምንም መወቃቀስ እንደሚያስፈልግና ነገሮችን ሁሉ እንደሚያስተካከል ቃል ገባለት። ከክፍሉ ከመውጣቱ በፊትም ዲያና ባለፈው ለሰጠችው የእጅ አምባር አመሰግናል። ፊልሙም ወደ ኋላ ወስዶን ክሊን ሕይወቱን ለአንዴና ለመጨረሻ ጊዜ የለወጠበትን ምሽት ያስመለክተናል። እናም ክሊን እንደተለመደው የግድያ ስራውን ሰርቶ ወደ ቤቱ ሲመለስ ልጁ ከዚህ በፊት እሱ ሲጠቀም የነበረውን የእጽ መርፌ ወስዳ መሬት ላይ ወድቃ ይመለከታታል። ከመጠን በላይም ስለወሰደች በሕይወት መትረፍ ማይታሰብ ነበር። ወደ አሁኑ ጊዜ ስንመለስ ደግሞ ክሊን ወደ ሰፈሩ ተመልሶ ከሚካኤል ጋር ስላለው ሁኔታ እንዳለ ለጸጉር ቆራጩ ትራቪስ ይነግረዋል። ትራቪስም በዚህ ተደናግጦ በአፋጣኝ እንዲሸሽ አጥብቆ ይጠይቀዋል። ነገር ግን ክሊን ሚካኤልን እስኪገድለው ድረስ እንደማያቆምና ና የትም ለመሄድ እግሩ እንደማያነሳ መለሰለት። ከዚያም ለዲያና ቤታቸው ላይ ትንሽ ገንዘብ ካስቀመጠላት በኋላ ለመጨረሻው ጦርነት መዘጋጀት ይጀምራል። ወደ መሳሪያ ሽያጭ ቦታ ጋር በመሄድም የቤቱን ኃይለኛ መሳሪያ ገዛ። መሳሪያውንም ከተቀበለ በኋላ ማስተካከልና ማደራጀት ጀመረ። ይህ በእንዲህ እንዳለ በማይክል መኖሪያ ቤት ላይ ፍራንክ ከአንዱ ሰዎች ስልክ ይደወልለታል። እናም የላካቸውን ሰዎች እንዳለ ክሊን እንደጨረሳቸው ተነገረው። ይባስ ብሎም የክሊንን እውነተኛ ማንነት ይሰማል። በተመሳሳይ ጊዜም የማይክል ስልክ ጠራ። ክሊንም ነበር የደወለለት። እናም ለጦርነት ዝግጁ እንደሆነና እንደሚገድለው ዝቶበት ስልኩን ዘጋው። ስልኩን ከጨረሰ በኋላም ለጦርነቱ ራሱን ማዘጋጀት ጀመረ። የጥይት መከላከያ ልብሱን ከለበሰ በኋላ መሳሪያዎችን እንዳለ መሰብሰብ ይጀምራል። በኋላም ዝግጅቱን እንደጨረሰ የቆሻሻ መኪናውን በማስነሳት ወደ ማይክል ቤት መገዝገዝ ጀመረ። በሌላ በኩል ደግሞ ማይክል የቤቱን ጥበቃ በማጠናከር እያንዳንዱን መግቢያ በር በጥብቅ እንዲጠበቅ ያደርጋል። እናም ፍራንክ ብዙ ሰዎችን ከውጭ በኩል ስላስቆመ ምንም ስጋት እንዳይገባው ለማይክል ነገረው። ሆኖም ግን በደቂቃዎች ውስጥ ክሊን ሁሉንም ጅል አደረጋቸው። ከቤቱ ውጭ ተቀምጦም እያንዳንዱን የቤቱን መግቢያና መውጫ ካየ በኋላ ጠባቂዎችን እንዳለ መጨረስ ጀመረ። ከዚያም እያጨሰ የነበረውን ሲጋራ ከትንሽ ቆይታ በኋላ እንዲያፈነዳለት ወስዶ የቤቱ ኃይል መቆጣጠሪያ ላይ ያደረገው። በመቀጠልም ወደ መኪናው ተመልሶ ትክክለኛውን ሰዓት መጠባበቅ ጀመረው። ውስጥ ደግሞ ሚኬልና አጋሮቹ ሁሉም ነገር ሰላም እንደሆነ በማሰብ መጠጥ እየጠጡ ሲዝናኑ ያስመለክተናል። በዚህ ጊዜም ክሊን በመኪናው ቤቱን አፍርሶ ይገባል። በተመሳሳይ ሰዓትም ቀደም ያስቀመጠው ሲጋራ ከመቆጣጠሪያው ጋር ተገናኝቶ ከባድ ፍንዳታ ተፈጠረ። በዚህ ጊዜም የሚካኤል ሰዎች በድንጋጤ በቆሻሻው መኪናው ላይ ጥይት ማርከፍከፍ ተያያዙት። ቢሆንም ግን ክሊን ውስጥ አልነበረም። ይልቁንም በሌላ በኩል በመሄድ እያንዳንዳቸውን ማራገፍ ጀመረ። ሁሉንም ከጨረሳቸው በኋላም ክሊን የሚካኤልን ሚስት ይመለከታታል። እሷን በሚያስገርም ሁኔታ ባሏ የተደበቀበትን ቦታ ተጠቁመዋለች። ክሊንም ምንም ሳያንገራግር በቀጥታ ወደ ጠቆመችበት ክፍል አመራ። ልክ ወደ ውስጥ እንደገባም ግድግዳው ላይ ካሉ መሳሪያዎች መካከል አንዱ እንደጎደለ ይገነዘባል። በዚያው ቅጽበትም ሚካኤል ተደብቆ ተኩሱ ከፈተበት ቢሆንም ግን ክሊን እንደምንም ብሎ ተኩሱን በማምለጥ ሁለቱም ወደ ጦፈ ጦርነት አመሩ። መጀመሪያ ላይም ክሊን የልጁ ፊት አይኑ ላይ እየመጣች ስላስቸገረችው ሚካኤል እድሉን ተጠቅሞ በከባዱ እየደበደበው ነበር። ነገር ግን ብዙም ሳይቆይ ክሊን ትኩረቱን መልሶ እሱም በተራው ይደበደበው ጀመር። ልክ ሊጨርሰው ሲልም የእሱ ልጅ የሆነው ማይክ ይብቃ አለ። ሚካኤልም ልጁ ሊያድነው እንደመጣ ነበር ያሰበው። ነገር ግን ማይኪ በነዴ ሽጉጡን እንዳለ በአባቱ ላይ አራገፈ። አባቱንም ገሎ ከጨረሰ በኋላ ወደ ክሊን ሲዞር እንደ እድል ሆኖ የሽጉጡ ጥይት አልቆ ነበር። ይህ ሁሉ ከሆነ ከተወሰነ ጊዜ በኋላም ዲያና በበስክሌቷ ሰፈራቸው ላይ ዞር ዞር ስትል እንመለከታለን። እናም በሰፈራቸው ላይ ከቀድሞ ይልቅ ሰላም ሰፍኖ ነበር። ልጆችም በየጎዳናው በደስታ ሲጫወቱ እያስመለከተን ፊልሙ ይጠናቀቃል።